አይ ወንዶች፣ በዚህ አጋጣሚ ማለት ነው ቤተሰቦቼ ባለትዳር ወንዶች ማለት ነው ሚስቶቻቸው ምን ያህል ለቤታቸው ብርሃን መሆኗን የሚያውቁት እሷ ብላ ብላ ብላ ያ ወንድ አልቀየር ሲላት ቤቱን ጥላ አንድ ብላ የወጣሽ ቀን እግሯን ያወጣሽ ቀን ቤቱ ጨልምባቸዋል። የእውነቴን ነው የምላቸው፣ ሰማይ ነው የሚደፋባቸው። በተለይ ባለትዳር ወንዶች ማለት ነው። ምክንያቱም አብርሻውን ባለፈም ሲል ነበረ ሩታ የሌለችበት ቤቱ እራሱ ሊበላኝ ነው ያለው እና ሴት ልጅ አየህ አብርሽዬ፣ ሴት ለቤት ብርሃን ናት፣ ለቤት ድምቀት ናት። የእውነቴን ነው የምልህ። እና ዛሬ ግን ሩታዬ ጋ ነው የመጣሁት ቤተሰቦቼ፣ ምክንያቱም አብርሽ አጥፍቷል። ሰሞኑን ብዙ የንግግርም ትንሽ ንግግር ላይ ማብርሽ ብዙም አይችልም፣ እንደ ሩታ ያው ቀልጠፍ ያለ አይደለም። እና በንግግርም ብዙ ባስደስተን ብዙዎቻችን ተናግረናል። እና ዛሬ አብርሽና ኤፍሬም ሩታን ያው እግሯ ላይ ወርቀው እባክሽ ወደ ቤትሽ ተመለሽ ሩታ በማለት እንግዲህ ለምኗታል። ኤፍሬምም ያው ባጠፋው ልክ አጥፍቻለሁ ባለማወቅ የነው ሩታዬ፣ ላደረግኩት ነገር ሁሉ አንችና አብርሽ እንድትለያዩ ሳይሆን ያሁን ሁሉ ያረግኩት ለእናንተን በማለት ነው፣ ግን ወደ ሌላ ተወሰደብኝ በማለት እንግዲህ ኤፍሬምም ሩታዬን ይቅርታ ጠይቋት ነበረ። ሩታ ያው ኤፍሬምም ብዙም አልተቀየመችው፣ ምክንያቱም ባለፈም ተናግራለች። ኤፍሬም አሁን ካጠፋው ጥፋት በላይ በብዙ ጊዜ ከጎ ኗ እንዳለ አንድ ሰው የሆነ ጥፋት ሲያጠፋ ያንን የሰራው መልካሙን ነገር በአንድ ቀን ጥፋቱ ላጠፋ አልፈልግም በማለት በሳል መሆኗ ራሱ በዚያ ያስታውቃልና፣ በዛ ምክንያትም በኤፍሬም ቂም አልያዘችም። ኤፍሬምን ደግሞ በጣም ተወዳለች። በነገራችን የምርጥ ወንድሟ ስለሆነ በፊት ካጠገቧ ስለሆነ ማለት ነው። እና ዛሬ ኤፍሬም እንግዲህ በአብሩሽ መጨነቅም ተጨንቆ ሩታን ይቅርታ ጠይቋት ነበረ። አብርሽም ዛሬ ዝቅ ብሎ እሻጥፍቻለሁ፣ ወደ ቤትሽ ተመለሺ፣ ነገሮችን አስተካክላለሁ፣ በቃ ሩታ እባክሽ ይቅርታ ሲላት ሩታ ለራሴ ጊዜ መስጠት አለብኝ፣ ያን ሁሉ ጊዜ የት ነበራችሁ? እኔ እናንተን በፈለግኩ ሰዓት የሚያዳምጠኝ ሰው በፈለግኩ ሰዓት ነገሮችን መፍታት ባለብን ሰዓት በነዛ ጊዜቶች ሁሉ የላችሁም ነበር። ጊዜ ረፍዷል። አሁን ግን ለራሴ ጊዜ መስጠት አለብኝ፣ ወደ ቤት መመለስ አልፈልግም በማለት ሩታ እንግዲህ ዛሬ ቢላችኋለች። አብርሽ በቃ ቪዲዮም ቪዲዮ ማሰሪም በቤትሽ ሆነሽ እረፍት ረፍት አድርጌ ወደ ቤትሽ ተመለሽ፣ ባክሽ ሩታ ቢላት አልፈልግም ብላ፣ ያው እንግዲህ ንብሷንም ጥላ ብር አለ ስልኪ ውስጥ ልብሱ የሚቅርብኝ ሂጅ እገዛለሁ በማለት እንግዲህ ልብሷንም ጥላ ነው ሩታ ከቤት የወጣችው ማለት ነው። እሱንም ግን ሩታ ዛሬ የእውነት አብረሽ ከልቡ ይቅርታ ከጠየቁሽ የእውነት ለመናገር ቤተሰቦች አሳዘነኝ። አብረሽ ዛሬ እውነት በሰሞኑን ያው አብረሽ ላይ ነበርን የወጣሁት እውነቴን ነው የምላችሁ። ዛሬ ግን አሳዘነኝ። በቃ ሩታዬ ትዳርሽ ነው፣ የቃቃ ጨዋታ አይደለም። የእውነቴን ነው የምልሽ። ይቅርታ አጥፍቻለሁ፣ ነገሮችን አስተካክላለሁ ካለ ለአንዴና ለመጨረሻ እድል መስጠት አለብሽ። እድል ለአንዴና ለመጨረሻ አንድ እድል ልሰጩ ይገባና ወደ ቤትሽ ልትመለሽ፣ ቤትሽ ላይ እረፍት ማድረግ ትችያለሽ። ሚረብሽሽ ልጅ የለ፣ ምን የለ እና ወደ ቤትሽ ብትመለሽ እኔ እንደራሴ መልካም ነው ብዬ ነው ማስበው። ያው ዛሬ አብርሽ እውነት ለመናገር አሳዘነኝ። ችግሩ የንግግርም ችግር ነው አብርሽ። ያው እንግዲህ ባሊና ሚስቶች እግዚአብሔር እኮ ወዶ አይደለም ሩታን ከአብርሽ ጎን ያደረጋት። እውነቴን ነው የምላችሁ። እና ሁለቱም አሁን አስቡት ሩታም እንዳብርሽ አብርሽ ብትሆን ኖሮ አስቡትና፣ እሷን ደግሞ ቀልጣፋ በንግግር አድርጎ እሱን ደግሞ ታጋሽ ና ብዙም ንግግር አይችልም። አብርሽን እንዳያችሁ ነገሮችን በቃ በጸጥታ ማሳለፍ ይወዳል። እንደዚህ አይነት ሰው ደግሞ ይጎዳል። አያችሁ ብዙ ሰው በህይወቱ መጥቶ ሊጎዳ ይችላል። ና እዛ ነው እሷ ትንሽ ነብሮ ነብር ብለዋታል። የመዳም ቅመሞች ና ሩታ ያው ወደ ቤቷ ብትመለስ ቤተሰቦች እንደኔ እንደኔ ጥሩ ነው። ማ ትዳር ቀላል ነገር አይደለም። ትናንትም ተናግር ያለው ከዚህ የበለጠ ብዙ ነገር ሊያጋጥማቸው ይችላል፣ ብዙ ፈተናዎች። አልጋ ባልጋ የሆነ ነገር የለም። እነዚህን ሁሉ ፈተናዎች ሲያልፉ ነው ትዳር ራሱ ትዳሩ ነው አብቦ የሚወጣው። ና ሩታዬ አንድ ዕድል ሰጥተሽው ወደ ቤትሽ ብትመለሽ እንደኔ እንደኔ ጥሩ ነው። እሱ ከልቡ ይቅርታ ካለሽ አንቺም ደግሞ በፊትም የሩታ ፍለጋ ከልቡ ይቅርታ እንዲላት ነበር፣ ነገሮች እንዲያስተካክል ነዋል ነገሮችን አስተካክላለሁ ከልብ ይቅርታ ብሎ ዝቅ ካለ ደግሞ አንቺም ደግሞ ከልብሽ ይቅርታው መቀበልና ወደ ቤት መግባት አለብሽ። እና ለአንዴና ለመጨረሻ እድል ሰጭው ይገባል ብዬ ነው ማስበው። በእርግጥ የትም አትሄጂም የትም አትሄጂም፣ ልጁም በወዱ ይዘሻል። እግዚአብሔር ያገናኘው እግዚአብሔር ነው አይደለ? ሁሉን ነገር ማድረግ የሚችለው እግዚአብሔር ነው እና ያው ረፍት ታርግ፣ ና አብርሽዬ ወደ ቤት ትመልሳለች። አይዞ አታስብ። ሩታ ና አብርሽ የተለያዩ ብላችሁ ለምታስቡ ሰዎች መቼም አይለዩ፣ የእውነቴን ነው ብላችሁ። ምክንያቱም የሩታ ፍቅር እንደዚሁ በቀልድ የመጣ አይደለም፣ ብዙ ዋጋ ተከፍሎለታል። የእውነቴን ነው ብላችሁ፣ ብዙ ዋጋ ከፍላበታለች እና ሩታዬ ወደ ቤትሽ ተመልሰሽ አንድ እድል ለአብሩሽ ሲጮባክሽን ነው የምንለው፣ ስለምንወድሽ ስለምናከብርሽ ማለት ነው። ኤፍሬምም ጥፋትህን አውቀት ይቅርታ በመጠየቅህ እኔ ደስ ብሎኛል። የሆነ ሰዓት በጣም ኤፍሬም እያናደደኝ ነበር። በዚሁም አጋጣሚ ደግሞ አቤል ያሳዝናል። ያው ኤፍሬም አብርሽም የሱን ትዳር ውስጥ ገብቶ እንደረበሸ አርጎታል። ትናንትም ግን አቤል እንደዚ አይነት ልጅ አይደለም። የእውነት አብርሽም አንድ ቀን ይገባል። አቤል ከሩታ ጋር ብዙ ሆኗል። የእውነቴን ነው። ዛሬ ራሱ በቃ ከልብሽ ይቅርታ እንድታርጊለት እንዲልሻ ሊፈለግሹ አንችም፣ ከልብሽ ይቅርታ አርጊለት፣ ተመለሸ ወደ ቤት ሲላት ነበር። እና ኤፍሬምን እንደውም ከመሀላቸው ውጣ፣ በቃ ምንም አትናገር። እኔም አንተ ምንውጣ ተመልካችም እኔ እናንተ ለእነሱ ትዳር ውስጥ ገብተን እየበጠበጥን ያለን እያደረጉ ስለሆነ ሁለቱ ብቻ ያውሩ በማለት ነበረና አቤልን በማል አሳዘነኝ። ሆነት ቤተሰቦቼ፣ በዚህኛው ማን ኤፍሬም፣ በዚህኛው አብረሽ ልክ ትዳራቸው ውስጥ የገቡ አስመስለው እንትን ይሉታልና አቤል አላጠፋም። አቤል እንደውም እኮ ጊዜ ሰጥታት አውራት እያለ አብርሽን ሲጨ